እውነት ከብሬክስ ሀበሻ በልጣችሁ ከብሬክስ ሀበሻ አልፋችሁ የቴዲ ራያ ህልፈት እናንተን የበለጠ አሳስቧችሁ ነው? ዛሬ አልጋ ላይ ተኝታ ያያችኋትን መሲ እንደ ሕፃን ልጅ አናት ሆዷ የሚርገበገበው አንጀቷ የሚርገበገበው ከሷ የበለጠ ለቴዲ ራያ እናንተ አስባችሁለት ነው? ስለገረመኝ ነው ይህንን የምለው። ከሴቶች መካከል ብቻውን የተፈጠረው ብቻውን ፈጥራ ዛሬ ህልፈቱን የሰማችሁ እናቱ ከሷ ከእናቱ እናንተ በልጣችሁ አሳስቧችሁ ነው ይህንን የምለው። ወድጅ አይደለም። ምን የሚባል ነገር አለ መሰላችሁ? ከባለቤቱ የበለጠ አልኮነንም ይላል የአገሬ ሰው። ሲታርት አንድ ሰው የሆነ እቃ ሲጠፋው እገሌ ይሆን እንዴ? እገሌ ይሆን እንዴ? እያለ ይጠራጠራል እና በቴዲ ራያ ህልፈት በጣም ብዙ ቪዲዮዎች እየተሰሩ አየሁኝ እና ተወቃሽ ገና ገና አፈር እንኳን ሳይቀብስ ተወቃሽ እያደረጋችሁ ያየው ብሬክስ ራያ ብሬክስ ሀበሻዊ ገረመኝ። በጣም በጣም ነው የገረመኝ። ከእሱ የበለጠ እውነት እኛ ቀርበ ነው ነው? ከብሬክስ ሀበሻ የበለጠ ለቴዲ ራያ እኛ ቀርበ ነው ነው? ከመሲ ዛሬ አይታችኋል፣ ያችን አጭር ቪዲዮ ሆስፒታል አልጋ ላይ ተኝታ እንዴት አንጀቷ እንደሚርገበገብ እንዴት አንጀቷ እንዳረረ እንዴት እንደተቃጠለች አይታችኋል አይደል? ከእሷ የበለጠ የቴዲ ህልፈት እውነትኛን አሳስቦን ነው? አዎ ቴዲ በወጣትነቱ ለዛውም ደግሞ በሰው እጅ መሆኑ ያንገበግባል፣ ግን ደግሞ ከነሱ ከሚስቱ ከእናቱ ከብሬክስ ሀበሻ ከመሲ የበለጠ ለእኛ አይቀርበንም። እኛ የምናውቀው በሶሻል ሚዲያ ነው። ምናልባት በቅርበት የምናውቀው ብንኖር እንኳን ከእነሱ የበለጠ አይቀርበንም። ራሳቸው ችግራቸውን የሚፈቱበት መንገድ ይኖራቸዋል። ልጁ ህይወቱ ያለፈው ሪያድ ነው አይደል? ህግ ደግሞ አለ። ህግን ተከትለው ቤተሰቦቻቸው ምን እንደሚጠይቋቸው ህጉን ራሳቸው ቤተሰቦቻቸው ያውቃሉ። እኛ እናውቅላችኋለን አንበላቸው። ሀዘናቸው የራሳቸው ሀዘን ነው። እንኳን በራያ ምድር ከሴቶች መሀል አንድ እኮ ቴዲ ነው የፈጠረችው እናቱ የእግር እሳት ነው የሚሆንባት። ምናልባት እንደዚህ ስላችሁ የራያን ባህልና ወግ ጠንቅቄ ስለማውቅ ነው በጣም ጠንቅቄ ስለማውቅ ነው። ምናልባት ያንን ድርጊት የፈጸመው ያንን ስህተት የፈጸመው የቅርብ ዘመድ ነው ብላችኋል። እኔ እርግጠኛ አይደለውም እርግጠኛሁም የምናገረው ምናልባት ከመሲ ምናልባት ከባለቤቱ ምናልባት ደግሞ ከብሬክስ ስሰማ ብቻ ነው እንደዛ ብዬ የምናገረው። እርግጥ ነው የሰው ልጆች ነን እንጠራጠራለን፣ ልንል እንችላለን። ግን እነሱ ያውቃሉ፣ እነሱም ማድረግ ያለባቸውን ነገር ያደርጋሉ። ይህ ነገር በቴዲ ላይ ባልተፈጸመ ባልተፈጸመ ከተፈጸመ ግን ቤተሰቦቹ ያውቃሉ ለብሬክስ እኛ ህግ ልናስተምረው ነው ለስንቱ ችግረኛ የቆመ እኮ ብሬክስ ነው ሳውዲ ውስጥ እኮ ስንት ዓመት ኑሯል ህጉን ያውቀዋል ህጉን በደንብ ያውቀዋል ስለዚህ ከነሱ ከቴዲ ቴዲ ለእኛ እኛ እኮ በሶሻል ሚዲያ ነው የምናውቀው እርግጥ ነው በጣም ያሳዝናል እርግጥ ነው በጣም በጣም የሚያሳዝን ልጅ ነው። በእንደዚህ ሁኔታ ህይወቱ ማለፍ የለበትም እንደሚባሉ በማይረባ ነገር በማይረባ ነገር። ግን ጊዜው ነው። ዛሬ ላይ ሁላችንም እንደዛ ነን። ከሰው ከዝምድና ከምን ይልቅ ገንዘብን እናስቀድማለን። ለዛም ነው እንደዚህ እየሆነ ያለው ማለት ነው። ስለዚህ የቴዲ አባት አሉ ተብሏል፣ የቴዲ እናት አሉ ተብሏል። እነሱ ናቸው መወሰን የሚችሉት። የሳውዲ አረቢያ ህግ እንኳን ድርጊቱን የፈጸመውን ልጅ ቢይዘው መያዙ አይቀርም ይይዘዋል። ግን በወላጆቹ በባለቤቱ ትዕዛዝ ነው ያ ነገር ሊከሰት የሚችለው። በህጉ መሰረት ህግ የሚቀጣውን ይቀጣዋል። ከዛ በኋላ ግን የሚደረገው ነገር ሁሉ በእነሱ በቤተሰቦቹ እጅ ነው የሚወሰኑ። ይቅርታ አፉ ካሉ እነሱ ናቸው መወሰን የሚችሉት። እኔ አይደለሁም፣ እናንተ አይደላችሁም። ይገባኛል ሐዘናችሁ፣ ብዙዎቻችን አዝነናል። አመጣጡን እዚህ እንደደረሰ እዚህ ሀገር በእስር ቤት ስንት እንደተሰቃየ እናውቃለን፣ ሁላችንም እናውቃለን። እንደዚህ አይነት ነገር ባይፈጸምበት ደስ ይለናል። ግን ደግሞ ከቤተሰቦቹ አንበልጥም። ከብሬክስ ሀበሻ አንበልጥም። ከመሲያ አንበልጥም። ከሚስቱ አንበልጥም። ከእናትና አባቱ አንበልጥም። እነሱ ያውቃሉ። እነሱ የሚያደርጉትን ነገር ማድረግ ነው ያለብን። እነሱ የሚጠይቁን ነገር ማድረግ ነው ያለብን እንጂ ይሄን ስለምን ታደርጋላችሁ ብለን እኛ መቆም አንችልም። ለምን? የቤተሰቦቹ ኃላፊነት ነው። ቤተሰቦቹ ናቸው መወሰን የሚችሉት። እኛ ከቻልን እነሱ የጠየቁንን ነገር ብቻ ነው ማድረግ የምንችለው። እነሱ የጠየቁንን ነገር ነው ማድረግ የምንችለው። ከዛ ውጭ ግን ተጠያቂነት ለማድረግ ወይም ደግሞ እነሱን ሀቅ እንደሌላቸው ለማድረግ አንሩጥ። ከእነሱ የበለጠኝ አልተጎዳንም። እኛ ኮ በሶሻል ሚዲያ አንድ ቀን ሁለት ቀን አውርተን እንተዋለን፣ አለቀ። ልክ እንደተለመደው ማለት ነው። ሌላ አጀንዳ ሲሰጠን ወደ ሌላ አጀንዳ እንዞራለን። እነሱ ግን የዘላለም ቁስላቸውን ይዘው ነው የተቀመጡት። የዘላለም እሳት ነው በእናትየዋ ልብ ውስጥ የተለኮሰው። ያንን ደግሞ እኔም ሆነ እናንተ አናጠፋውም። ግን መወሰን ያለባቸውን ነገር ራሳቸው ይወስናሉ። ልጃቸውን አልቅሰው መቅበር ይፈልጋሉ፣ ከፈለጉ የእነሱ ውሳኔ ነው፣ እኛ አይደለንም። እኛ እዚያ ሀገር በረዶ ቤት ይቀመጥ ብለን መፍረድ አንችልም። ይቅርታ አድርጉልኝ። ስለምናገረው በጣም ብዙ ቪዲዮዎች ስላየወኝ ነው። የቴዲ የብሬክስን መልእክት ከተሰማ በኋላ በጣም ብዙዎቹ ብሬክስን ስትቃወሙ ስላየወኝ ነው። ከሱ የበለጠ ከብሬክስ የበለጠ እኛ እናቀርበው? እውነቴ ነው የምላችሁ። ቤተሰቦቹን በደንብ አጣርቶ የሚያውቀው እሱ ነው። ባለቤቱ አለች። መሄድ የምትችሉ ደግሞ አድራሻ ተቀምጧል። ሄዳችሁ በቅርብ ማማከር ትችላላችሁ። ሄዳችሁ መጠየቅ ትችላላችሁ። ሚስቱን ማስተዛዘን ትችላላችሁ። ብሬክስንም በቀጥታም ሆነ ብዙ አሉት፤ ሶሻል ሚዲያ ቴሌግራም አለው፣ ፌስቡክ አለው፣ ዩቱብ አለው፣ ቲክቶክ አለው። በዚህ ሁሉ መጠየቅ ይቻላል። ከዛ ውጭ ግን በቤተሰቦቹ እነሱ በሚወስኑት ነገር እኛ ያገባን እኛም ማድረግ ያለብንን ነገር ማድረግ ነው ያለብን። ሕግ ያለበት ሀገር ነው። ቴዲ ህይወቱ ያለፈው ሌላ ሀገር አይደለም። ስለዚህ ሕግ የሚያውቁ አሉት፣ ቤተሰቦች አሉት። ስለዚህ ቤተሰቦቹ ነው ማዳመጥ ያለብን። አላያችሁም? የመሲ ሐዘን አያንገበግባችሁም? አንጀቷ እንደ ሕፃን ልጅ አናሲር ገበገብ። አላያችሁም? እንግዲህ ከእሷ የበለጠ ከነሱ የበለጠ እኛ አዝነንለት ነው በየሚዲያው። ብሬክስ ለምን እንደዚህ ያደረገ? ለምን አስቸኮለ? እናቱ ታውቃለች። አምጣ የወለደችው የቴዲ እናት ያሳደገችው በበረሃ ሲጓዝ ገባል ገባ እያለች ቀን ከሌት ተንበርክካ ያለቀሰችው እናቱ ታውቃለች። ስለዚህ ያንን መልእክት ተቀብሎ ነው ብሬክስ ያስተላለፈው። ሁላችንም ያንን ነው ማድረግ ያለብን። ሕግ የሚያዘው ነገር ስለሆነ ሕግ ይፈተዋል። ከዛ ውጭ ግን ከነሱ የበለጠ እኛ ተቆርቋሪ እንደሆነን አናስመስል። በእውነት ማስመሰል በጣም ያስጠላል። ሐዘናቸው ይበቃቸዋል። በቃ ማጽናናት ካለብን እናጽናናቸው፣ ካልሆነ ግን ሌላ ቁስል አንጨምር። እኛ አይመለከተንም። በቃ እግዚአብሔር ያጽናችሁ። ለእሱም ደግሞ እግዚአብሔር አምላክ መንግስተ ሰማያትን እንዲከፍትለት ከደጋጎቹ ጎን እንዲያኖረው መጸለይ ሁሉም በየእምነቱ ሙስሊም የሆናችሁ ዱአ አድርጉለት፣ ክርስቲያን የሆናችሁ ጸልዩለት። በቃ ይህንን ነው ማድረግ የምንችለው። ከዛ ውጭ ግን በቤተሰብ መሀል ገብተን እኛ መፍታት አንችልም። የራያ የራሱ ባህልና ወግ አለው። ወንጀለኞች እንዴት እንደሚቀጡ እንዴት እንደሚያረጉ ሁሉን ነገር የሚያደርጉበት ባህልና ወግ አላቸው። እራሳቸው ያውቃሉ። ብሬክስ ያውቃል። ስለዚህ ተወቃሽ ባናረገው ገና እንባቸው ሳይደርቅ አንጀታቸው እንደዛ እየተንሰፈሰፈ እኛ ሌላ አጀንዳ ባንሆንባቸው ነው ምለው። ይህን ልላችሁ ነው የመጣሁት። ካስከፋዋችሁ፣ በአነጋገሬ ስህተት ካለ ይቅርታ። ግን የተሰማኝ ይሄ ስለሆነ ነው። አመሰግናለሁ።